ማርያም አምላክ ናት። ወንድም አይደል እንዴኮ ድንቅ በቃ ድንቅ፣ ለቤተ ክርስቲያን የተሰጠ ድንቅ ተጽዕኖ ፈጣሪ በኢየሱስ ምንም አይመስላችሁ አይደል? ኦርቶዶክስ ውስጥ ምንም። መቼ ነው የምትንበረከኩት? ግን መቼ ነው ለቃሉ የምትንበረከኩት? አምላክ ናት አለ። አንተ መቼ ላይ አስተከራከረኝ የነበረው ምንድን ነው? አንሰግድም የአምልኮ የክብር የምናም ስትል ነበር አለ። አምላክ ከሆነች እኮ በግዴታ በግዴታ የአምልኮ መስዋዕት ማቅረብ አለብህ፣ እንዚራ ስብሐት ላይ እንደጻፍከው እንዚህ ራስ ፋል ላይ ባይዘው ይጥፋዋል እኮ የአምልኮ መስዋዕት እናቀርብልሻለን ብላችኋል እኮ እናንተ ብላችኋል። እሱንም እኛው ስላገኘነው ነው እንጂ አላመናችሁልንም ነበር። የአምልኮ መስዋዕት የሚቀርብለት ደግሞ አምላክ ነው። በመጨረሻ ሰውዬው መጥቶ እንካችሁ ብሎ ዘረገፉት። እስኪ እንድገሙ ደግፈ ነው በቃ ቤስት ሬመዲ ልንገራችሁ፣ በጣም ምርጥ ምርጥ መድኃኒት በምድር ላይ ተፈትኖ የሰራ መድኃኒት የእግዚአብሔር ቃል የእግዚአብሔር ቃል ነው። አይቴል ዩ ጋይዝ፣ እስኪ መመገብ ጀምሩ። ኦርጋኒክ የሆነ ያልተቀላቀለ፣ ማንም መቶ የማይደጋግፈው ማለቱ እኮ ብሎ የማያብራራው ራሱን ማብራራት ራሱን ዲፌንድ ማድረግ የሚችል

አንልም ጳጳሱ ኤፍሬም እንዴት አይደለም። ኦል ዊ ቶክ አባውት እስ ጂሰስ መፍትሄ ነው በቃ እሱ ወንጌል ስለ ልጁ አይደለም በቃ ወንጌል ስለ ኢየሱስ ከሆነ ማለት ነው ኢየሱስ ካልክ ወንጌል ነው፣ ወንጌል ካልክ ኢየሱስ ነው። አሁን እኮ ኦርቶዶክስያኖች ጣጣ የመጣባችሁ ኤቭሪ ዴ ቤት የሚከፈትባችሁ የምትወቀሱት በወንጌል ላይ ስለሸቀጣችሁ ነው እንጂ ዩር ናት አውር አውር ቢዝነስ አውር ቢዝነስ እስ ጋስፖ ግን ትውልዱን በገፍ በገፍ የጠበበው መንገድ ይላል ወንጌል። አንተ በሰፊ ጎዳና እያጋፋህ ሲሆን እየከተትከው እያየን ነው ቢኮዝ ዊ ኬር ዊ ስቴፕ ኢን፣ እንጂ አርፈን ቁጭ እንል ነበር እረ የራስህ ጉዳይ ምናምን ብንል ኖሮ ስለ ነፍሳት ባይገደን ኖሮ እኔ ምን አገባኝ ብሮ ይመስላል። እዚህ ጋር ፌም ፈልግ የመጣው አረበናትተው ወደ ከሃያ ምናምን ሚሊዮን ጴንጤ ውስጥ እኮ ወደ ቢያንስ መቶ ሰው ያቀኛል። መቶ ሰው ቢያንስ ያቀኛል። ምን ይሰራ ያለ በቃ እንዴ ከእነሱ ጋር ቀጥላለሁ ብሮ ፌም አይደለም። አይ ስቴፕድን አየሁ አየሁና፣ እንዴ ጭካኔ ነው እንዴ ኮ ደግሞ ያለ መረዳት መስሎኛል፣ ያለ መግባባት ቃሉ እና እኮ አይ ሶኬና እስቲ ቆይ ስናወራ ስንመሰክርላችሁ፣ ኖ ኖ ኖ፣ ለካ ምን ፍቅና ነው ለካ ሆን ብላችሁ ነው። ለአንቺ ዣንጠላ ቢዝነስ ተብሎ ሰው ወደዚህ ሊገባ አረፈ አይደለ፣ በእናትሽ እንዴ አስቢው እስኪ እንዴ በጣም በጣም በጣም ያሳዝናል። ወንጌላ ማኞች ጆይንድ ታረጉ። የመከሩንም ጌታ ሰራተኞችን እንዲልክ መጸለይ መጠየቅ አለባችሁ። ኤቭሬም ኤርሚያስ ከሚቻለው በላይ ስማቸውን ቤተሰባቸውን፣ ምናቸውን ሪስክ አድርገው ይህን ያህል ይዘው መጥተዋል። አሁን እኛ ሁላችንም የተገናኘ መህር ላይ ነው። እኔ ሁሌ ለዋለው ኤርሚን እኔ መህር ላይ ነው የመጣሁት። እውነት ብዙ እንዲሁም ሲራ ሲሰራ አልነበርኩኝ። መህር ላይ ነው የመጣሁት። አትሊስት በመህሩ ማገዝ አለባችሁ። አሁን ተመልከቱ። ኢትስ ኦል አባውት ዲፌንድንግ ዴምሴልፍ ቤት ከፍታሉ። ባለፈው የተባለብን ነገር አይደለም። ምንድነው የሚያሳያችሁ? ይሄ በቃ ተከበዋል ማለት ነው። አሁን ተከበዋል የአስት ትምህርታቸው ተከቧል። አሁን በተለይ ሰሞኑ በጣም ስንቅ እያለቀበት የተነጫነጨ ነው። ስንቅ እያለቀ እያለቀ እያለቀ በመጨረሻ እጅ መስጠቱ አይቀርም። ለወንጌል ማን ያሸንፋል? መጨረሻ ጴንጤ ቨርሰስ ኦርቶዶክስ አይደለም ፋይቱ አይደለም። ወንጌል ወንጌል ቨርሰስ ምንፍቅና ነው ፋይቱ። ጴንጤ ምን ያሸንፋል? ኦልሬዲ እኮ አሸናፊ ሆኖ እኮ የጀመር ነው። እኛ እኮ ገና ውጊያውን ሳንጀምር አሸናፊ ሆኖላል። በመስቀሉ ስራ ምንም ገና እኔ ላሸንፈው የምሞክረው ላይፍ ከፊቴ የለም። ተሰርቶ እኔ ተሰጠኝ። ምን ምን እሰራለሁ እኔ? ኦልሬዲ ጨርሶ ይሰጠኝ። አይቶት አስቦት ኦ ይሄን አይችለውም ብሎ አረ ገና ከአርባው ግርፋ ሁለቱን ሲሸልጡኝ ነበር እኔ የምክደው። ብራዘር ኦ አይችለውም ብሎ ክብሩን ጥሎ ተገረፈልኝ። ስድቡን ችሎ፣ መተፋቱን ችሎ፣ ጥፊውን ችሎ፣ መስቀሉን ችሎ እሱ ጨርሰልኝ። ስጀምረው ክርስትናን በአሸናፊነ የጀመርኩት ከኢየሱስ ጋር ስለጀመርኩት ማለት ነው። ማደርስ ከማጋን የጀመርከው የሚለው ህይወትን ማተር ያደርጋል። ፍጻሜን ይነግርሃል ይነግርሃል። ምንድን ያስገባው ጂፒኤስ ላይ ያስገባው አድሬስ ይነግርሃል እኮ ፍጻሜን አይደለ እሱ ደግሞ የመረጥከውን ነገር ነው የምታስገባው። ባይደው ማንም አይመርጥልህም። ቤተሰብህ መርጦልህ የምትጠመቀው እምነት የለም። ታውቃለህ አንተ ጂፒኤስ ውስጥ አድሬሱ ማስገባት ያለብህ። ማንንም አያስገባልህ። የራስን ዴስቲኔሽን ራስ ማስገባት መምረጥ ይችላል። ሲኦል ብለህ ከዛ ጎ ብለህ ማስገባት ይችላል፣ ጂፒኤስ ላይ። ከዛ ያው እንግዲህ እዛ ዘመዶች ጋር ትገናኛለህ። ማርያም ካወጣችን እናያለን። እና ዘ ቤስት ሬሜዲ ልንሰጣችሁ የምንችለው ነገር ምንድን እንደሆነ ታውቃላችሁ? ምንም የለንም ብሮ። ወርቅ የለንም፣ ብር የለንም። አንተን አንስቶ በህይወት ጎዳና ሊያመላልስ የሚችለው ሐዋርያቶች እንደተናገሩት የእግዚአብሔርን ቃል ብቻ ነው። ወንጌል ብቻ ነው። የእግዚአብሔር ልጅ ብቻ ነው። እኛን እንደዛ ነው ያደረገን። ከወደቅንበት ከተጣልንበት ያነሳንን ያንኑ መድኃኒት ነው የምንሰጠው። ደግሞ ኢት ፊትስ ፎር አሎ ኢት ዎርክስ ፎር አሎ በሽታ በጣም ያስቀ አንዱ መድኃኒት ለሁሉም ይሰራ አይታችሁ ታውቃለች? እንዲህ አይነት የለም ኮ በዓለም ላይ የጉበት ሌላና ካንሰር ሌላ ነው። የጨጓራ ሌላ ነው። የጉንፋን ሌላ ነው። ይሄኛው ግን የሚገርማችሁ ለሁሉ ነገር ተጠቀሙበት፣ ይሰራል። የሆነ ነገር ሰርታችሁ ጣል አድርጉት። ይህን ነገር በቃ ማዕዛውን ይለውጠዋል፣ ያጣፍጣል። ህይወት ያጣፍጣል። እኔ ስላየሁት ነው ምነግራችሁ። የመጨረሻ አይ ዶንት ዲዘርቭ ኦል ድስ ምን አንዱ አንዱ ቀን የማይገባኝ ሰው ነኝ፣ ግን ሆልድ ኦን ሂዝ ወርድ ቱ ሂስ ፕሮሚስስ በቃ አሁን ጤንነት ይሰማኝ ጀመር። ከእሱ ጋር ነው ጤና ያለው። ወገኖች ምን ሰበክ ናችሁ? ምን እንንገራችሁ? ኢየሱስን ከመስበክ ውጭ ምን እንስጣችሁ? ሌላ መድኃኒት የለም። የለም አልኩ እኮ አልኩ። ሞከርከው እኮ ገድሉ ሞክረዋል እኮ እንትኑንም ገዳማቱንም ሞክረዋል እኮ አልሞከርከውም? ሞክረዋል እኮ? ግን የእሱን ስም የሚተካ የእሱን ቃል የሚተካ ቤስት ሬመዲ የለም። አይቴሉ በዘመኔ ልሰጣችሁ የምችለው እንደው ጊፍት አድል ብባል ከኢየሱስ ጭማ አድል የለም። ምክንያቱም በእርግጠኝነት ለሁሉ በሽታ መፍትሄ ይሆናል። እርግጠኛ ነ ለእንትን ይሰራል። እኔ በጣም በዚህ ነገር ሰፈር አድርጊያለሁ በምትሉበት፣ ለሪሌሽንሽፕ፣ ለትዳር፣ ለጓደኝነት፣ ለመውጣት ለመውረድ አይቴሉ ሂል ያደርገዋል። ሂል በቃ ይችላል። እግዚአብሔር ቃል ከእኛ ሊሆን ይችላል። ችግር ካለ ከኔ ነው። በቃ ብሌም ሚ አንተነህ። ብሌም ማድረግ እግዚአብሔር ቃል ብሌም አይደረግም። ችግር ካለ አይቴሉ አቅቶት አይደለም። አንተን ቢብልህ ወአንተ ደክመህ፣ ወይ ስጋ ለባሽ ስለሆነ አቅቶ ካንተ ነው። ችግር ችግር ካለ ካንተ ነው፣ ከኔ ነው። ምንም ከቃሉ አይደለም። አሳይቶኛል። ግማሽ ሰማይ አላስረከበኝም። ይሄው እኮ ይሄው እንዲቃል አንጋጠጭ የማየው ሰማይ በሉ ግማሹን ደግሞ ጨርሱ፣ ተፍ ተፍ በሉ ያላለ ጌታ ነው፣ ከጀመረ የሚጨርስ የሚሻውን አድርጎ ነው ቃሉ የሚመለሰ፣ ሁል ጊዜ አይታችሁ እንደሆነ የሚሻውን አድርጎ ይመለሳል። ሁል ጊዜ ሞክሮ እንደ አየር ሁኔታ ክርክር ተነስቶ ግብግብ ገጥሞት የራሳችሁ ጉዳይ ምናም ብሎ ትቶ የሚሄድ ጌታ አይደለም። እንጂ ገና የመጀመሪያው ስሙን ገና በ11 ዓመቱ ነው ምናምን እኮ መቅደስ ላይ ሲከራከሩት፣ አረ የራሳችሁ ጉዳይ ደግሞ ለእናንተ ብዬ መጥቼ ምናም ብሎ ጥሎ ሄድ ነበረ ገባ። አይደለም እንደሱ፣ አይደለም። አይደለም በታርጌት በዓላማ ነው የመጣው። ሙዲ አይደለም አንተ ተቀበልከው ሆይ ሆይ ያልከው አላልከው ወርንጫ አላክ ምላልክ ይ ዳዝን ኬር መፈጸሙ እንደማይቀር ያውቃል። ትንቢቶች የተናገረው ጠብ እንደማይል ያውቃል። ሶ ዘ ቤስት ሬመዲ አላቅም። የሁሉንም ሰው በሽታ አላቅም። እናንተ የኔን ችግር እንደማታውቁት፣ ግን አይቴሉ ዩዝ ዘ ኔም ጂሰስ ኪፕ ኦን ሪዲንግ እግዚአብሔርን ቃል የኢየሱስን ስም ተጠቀሙ፣ ቃሉን አንብቡ። አታፍሩም፣ አታፍሩ ሌላ ምንም ልሰጣችሁ የሚችለው ነገር የለም። ግን አንድ ነገር አለ፣ መጨረሻ ላይ የምናገረው ግን ግን መድኃኒቱ ቢፈውስም ግን ግን ግን ብላችሁ ጻፉ። ቆይ ቆይ ቆይ፣ አሁን ችግሩ እዚህ ጋር ነው እኮ ይህ ሁሉ ብያችሁ። ይህን ካላልኳቸው ችግር ነው። ግን በሉኛ በሉኝ ይባል ነበር ድሮ። ግን ለተቀበሉት መድኃኒቱ ስለሚፈውስ መጥቶ አንዴ ገጠር ላይ ያሉ የራስምታ መድኃኒቱ ሴትየዋ ይህን ዋጪ ራስምታ በጣም ያስቸግራታልና፣ ሰጣት መድኃኒት። በነጠላዋ ድብን አድርጋ ግንባሯ ላይ አስራው አደረች። ያው ሳይኮሎጂካሊ እረፍትም ረፍትም ስላደረገች ምናምን ጠዋት ጠዋ ስትነሳ ራስምታቱ ለቋታል። ከዛስ ምን ብታደርግ ጥሩ ነው? ለሰፈሩ ሰው ለታመመ ራስምታት ለታመሙስ ሁሉ ማከራየት አልጀመረችም? ያቺ ነጠላ አለች መድኃኒቷ ያለችበት ራሷ ላይ ግጥም ታደርጋለች። ያችኛዋ ለጥ ጠዋት ሲነሱ ይድናሉ። ሳይኮሎጂካልሊ ይዳኑት አልዳኑ ይዳኑ መስሏቸውን። አሁንም ነግራችሁ፣ ኢየሱስ የሚባለው መድኃኒት ግን የግድ መዋጥ አለበት። ከሰሚዎቹ ጋር መዋሃድ አለበት። የግዴታ ነው የሚዋጥን። ይሄ የሚጠቀለል አይደለ፣ ዝም ብል ግንባር ላይ የሚታሰረው አይነት መድኒት አለምሰጠ። ስለዚህ የግድ ዮሐንስ አንድ አስራ ሁለት ላይ መሄድ አለብን። እንደ የተናገርኩትን ሁሉ ብትረሱት፣ ይህንን ግን ሀሳብ እንድትሰሙኝ ይፈልጋለሁ። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። መድኃኒቱን በገፍ ባሸክምህ የጥቅስ አይነት አይጠቅምም። ለምን ዩሃፍቱ ስዋሎዊት ዋጥ አድርገ መዋጥ አለብህ። መዋሃድ አለበት። ከህይወት ጋ ከገፋኸው አይሰራም። አሜን ካልክ ከተቀበልከው ግዛኝ፣ አስተዳድረኝ፣ ገድል አይጫወትብኝ፣ ተረት አይጫወትብኝ ግብጽ አትጫወትብኝ፣ አርመን አይጫወትብኝ ያልክ ቀን፣ ያን ጊዜ በህይወትህ መስራት ይጀምራል። ቤተ ክርስቲያን እንዳለችው የሚለው አንደበት በአንድ ተቀይሮ ጌታ እንዳለው ይላል። ምክንያቱም ቤተ ክርስቲያን ከጌታ አምጥታ ትላለች። የምትለዋን ነገር ከጌታ አደለ ከራስ አደለ ራስ ጌታ አደለ። አንደበት ይቀየራል። በጠቅላላ ፍጡር ቦታውን ይለቅና ፈጣሪ ቦታውን ይይዛል። በአንተ ህይወት ተስፋ የምታደርገው ሱን ይሆናል። የምትመካው በሱ ይሆናል። በውሃ ብታልፍ በእሳት ውስጥ ብታልፍ፣ ዩ ዶን ኬር ኢየሱስ አለ። እስካሁን የነገርኩህ መድኃኒት ምናልባት ከጠቀመህ፣ ብራዘር ከጠቀመህ፣ ስራ የጠቅመህ መድኃኒቱ ብዬ አይደለም እሺ ካልከኝ ማለት ነው የግድ እሺ ማለት ስላለብህ ነው። እኔን አይደለም ይሄን መድኃኒቱን እሺ ካልክ መቀበል አለብህ። መድኃኒቱ እንካ ይኸው፣ ይኸው፣ በነፃ ሳትከፍል ጸጋው በእምነት አድኖናልና ደግሞ ከስራ አይደለም እንዳንመካ። ከስራ አይደለም መቀበል አለብህ። በጥምቀት ልጅነትን ለመስጠት የምትለው ኦርቶዶክስ ውሸቷን ነው። ውሸታም ንግግር፣ ውሸታም እምነት፣ ውሸታም ስርዓት። አይልም ልጅነት የሚገኘው እንደዛ አይደለም፣ አይደለም አይልም እስኪ ያሳዩን የትኛው ሐዋርያ ነው በጥምቀት ልጅነት ያለው እስኪ ንገሩት አረ እግዚአብሔር ይፈውሳችሁ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የእግዚአብሔር ልጅ የሚኮነው ያ ስልጣን የሚገኘው በመቀበል ነው መድኃኒቱን አስረው ግንባር ላይ ብታደረ አይሰራም ዳንቴል አድርገህ መጽሐፍ ቅዱሱ ላይ ብታስቀምጠው አይሰራም ሊፕስቲክ እዚህ እንደምታየው ብትቀባው አይሰራም የሚሰራው ስትቀበለው ነው። ጌታ ሆይ በሃይማኖተኞች አይጫወቱብኝ። ሃይማኖተኞች ማለት ፕሪቴንድ የሚያረጉ ጌታን የሚወዱ እየመሰሉ ዝም ብሎ ፕሪቴንድ የሚያረጉ የማይወዱት ማለት ነው። ሃይማኖት እኮ መጥፎ ሆኖ አይደለም፣ ግን ፕሪቴንድ ነው። አስመሳዮች ማለት ነው። ፕሪቴንድ ልክ የሚወዱት ይመስላሉ። እስኪ ሰዋ ራስን ሲባል አይሰዋም። እስኪ ጊዜን ሰዋ አይሰዋም። እስኪ ስምህን ዝናህን ሰዋ ስለው አይሰዋም። እስኪ በዚህ አንደበት ስንት ነገር እንደምታወራበት እስኪ ኢየሱስ በለበት አይልም። እስኪ ዘመንን ጊዜን ቢዝነስን አንድ ጊዜ ለጌታ ቆም ማድረግ ስጠው ስትለው አያረገውም። ሃይማኖተኛ ማለት ይመክራል እንጂ ዳጊ፣ እስኪ አልሻትን ባያርገ ስትለው ማያረግ ማለት ነው። ዳጊ፣ ጥሩ ነው ምክርሽ ምናምን። እስኪ እንትን በል አሁን የመስጠት ጊዜ ነው ስትለው እንትን በፎጣ ፊቱን እየጠረገ እንደሚያሳልፈው ባለመባ ማለት ነው። ይሄ ነው ሃይማኖተኛ ማለት በላ እንስበክ ብልሃል ነበር እንዴ? እንስበካ ስትለው ወይ ወይ አሁን በእናትህ እንትን ቀብር አለብኝ እንዳሉት ማለት ነው። ገባህ? አሁን እንት ቤተሰቦች የሚቀብር አለ ሙታን ሙታን ይቀብራቸው ስትለው አይ ግድል እኔም ልቅበራቸው የሚል ማለት ነው። ወዲያው ትዝ የሚለው መዐት ሰበብ ትዝ ይለዋል ታውቃለህ። ቀጠሮቹ ላሉ አይኑ ላይ ግጥም ይላሉ እንዳለ ትዝ ይለዋል ታውቃለህ። ጓደንጆቹ የያዘው ምናምን ያ ሁሉ ኖትቡክ የጻፈው ነገር በቃሉ ትዝ ይለዋል ባንዴ። ሃይማኖት ማለት ይሄ ነው ያወረዋል እንጂ የማያደርገው ማለት ነው። ጌታ ከዚህ ጠብቀን ሁላችንም። በእርግጥ በጸጋው ነው እንጂ ብዙ ድካም አለብን። ግን ጸጋ እንኳን የማይጠይቅ አትሊስት ጸጋ ማየት ጌታዊ እርዳኝ ይህን ነገር ላደርገ ወዳለሁ ፈቃድ ቢሆን እባክህ እርዳኝ የማይል ማለት ነው። ስለዚህ አደኝ ዶፍ ካልተቀበልከው ግን ይሄ ምክር አይሰራ አይሰራም። ይሄ ኢየሱስ የሚለውስም ካልተቀበሉት ኑ ኑ ባለ ጊዜ በጣም ጀንትል ነው። በጣም ጀንትል አምላክ ነው። እንደዚህ ጉልበተኛ ምናምን አይጫወትም። ይችላል ጉልበት ስለሌለው አይደለም ነው። ጀንትል ነው። ከፈለክ ነው ካልሆነ ብዙ ጊዜ ይሄው እየሰቃቀ እየሰቀሉት እኮ ነው፣ እያየን እኮ ነው። አሁንም ይሰቅሉታል፣ አሁንም ይተፉበታል እኮ ታውቃላችሁ፣ አሁንም አሁንም ያላግጡበታል፣ አሁንም ያሳድዱታል እኮ ምለው ከገባችሁ ማለት ነው። ግን የተቀበሉት ደግሞ አሉ። የተቀበሉት ካንተ ወዴት እንሄዳለን ያሉ ደግሞ አሉ። አሉ። መሄጃ እውነት መሄጃ አጥተው ነው። ግን ካንተ ወዴት እንሄዳለን ያሉት የእውነት መሄጃ አጥ አረ ታቡ እንጂ እሱ ሳይመጣ በፊት ምን ነው አሳው ምናምን ሲያጠማምዱት አልነበር እንዴ? የዕለት ጉርሳቸውን ተፍተፍ ብለው ሲበሉ አልነበር እንዴ? አይደለም አይደለም፣ እዚህ ጋር ያለው ህይወት ነው፣ እዛ ጋር ያለው ብዴና ነው። በብዴናና በህይወት መካከል በጣም በጣም ብዙ ልዩነት ነው ያለው፣ ወገኖች ይሄ የእለት እንጀራ ማለት ነው ብዴና አየ። በእለት እንጀራና ከሰማይ በወረደ እንጀራ መካከል በጣም ትልቅ ዲፈረንስ ነው ያለው። ብሮ አይ ቴል ዩ። ስለዚህ መቀበል አለብህ። አስገባው ግድ የለም በለው። አሁን በቤት ባለበት ቦታ በቃ ና ህይወት። ጌታ አሁን ካላችሁ እንደዚህ የምትፈልጉ ጌታ መቀበል እፈልጋለሁ። በቃ ያስተዳድረኝ። እኔ ሃይማኖተኛ ፕሬቴንድ የሚያደርጉ የማይተገብሩ፣ ህይወትን የማይኖሩ እንዲያውም ለብዙዎች ወደ እስልምና መፍለስ ምክንያት የሆኑ ሰዎችን አይደለም የማየው። በቃ ኢየሱስ ብቻውን ያስተዳድረኝ። እኔ ከእሱ ጋር ሰዎች ሲዘልቁ ነው ሲከሰሱ ያላየሁት፣ ፌል ሲያደርጉ ያላየሁት፣ ሲከዱ ያላየሁት፣ ሲጣሉ ያላየሁት። እና ይሄ ኢየሱስ ያላችሁት ነገር ኢት ሜክ ሴንስ። እኔ ኮ ስለ ጴንጤ ልትሰብከኝ መስሎኝ ዝም በል አላቃችሁም እንዴ? ደግሞ የፓስተራችሁ እንትን እያደረገ ያኛው ደግሞ እንትን እያደረገ ደማኛው ስንትን አድርጎ የለ እናንተን ብሎ ሰባኪ ልል ነበረ። ግን የነገርከኝ ስለ ኢየሱስ ከሆነ ኦኬ፣ ኢየሱስ ላይ ልክ ነን። ከእኔ አይገኝም እሱ እንደሱ በለኛ ታዲያ እምትልና የተረዳኸኝ ኢየሱስ የገነንብህ ማለት ነው። ኢየሱስ ገዝፎ አሁን የታየህ ለጉዳይህ መፍትሄ የምትል ካለ ብሮ ኦኬ በአደባባይ አናርገውም። በውስጥ በኩል በውስጥ በኩል አናግሩ። ኤፍሬም አለ እዚህ ጋር ኤርሜ ያለ ማነ ስሞች ለአንብብ ታግ የሚል ይታየኛል። ሴና ማቃችሁ አደላችሁም? አንዳንዶቻችሁ ሞቲ ሆሲ እያለች መነን እያለች ፓስተሮ ጋየው ኮንታክት አድርጉን። ተባርኩ። ሁላችሁንም እንወዳችኋለን። ግድ የላችሁ። ሪግሬት የማታረጉበት ዲሲዥን ነው በህይወታችሁ። የግድ መቀበል አለባችሁ ይህንን። የትኛውም እምነት አልነገራችሁም። የትኛውም ቤተክርስቲያን ተቀበሉት አላላችሁ አላላችሁም እድሜያችሁ አርባ አምስት ሞልቷል መቼ ነው ታዲያ ቃሉ ተቀበሉት ይላል እንዴት ነው ስትሉት ሄዳችሁ እንትናችሁን የነፍስ አባታችሁን ተቀበልከው እኮ በአርባ ቀን ይ ይልሃል ኧረ እኔ ትዝ አይለኝም አይ ተቀብልሃል በቃ ተቀብልሃል አረን የእውነት ምንም ትዝ አይለኝም። ግን የስቀበለው ምናምን እንደዚህ ምናምን ስብከት ምናምን ያው እምነት ከመስማት ነው። እኔ ደግሞ ታዲያ የኔ እምነት ከየት መጣ? ከቤተሰቦች እኮ እሱ ትክክል አይደለም። ቃሉ የሚለው እምነት ከመስማት ነው። የኔ ከቤተሰቦች ሆነ ትንሽ አልተጋጨም? ነፍስ አባት እንግዲህ በቃ ብያለሁ፣ ብያለሁ። እሺ ተባረኩ። ሌሎቻችሁ መቼም ዳጊ ከያዘ ከዚህ በኋላ ማንም ሰው ወደ ገብቶ ነው የሚጠቅልል ብሎ የሚተኛው የሚጠብቅ አይኖርም።

አይንክ ርእሱ ይታያል። ማ- ትልቁ ላይ ኤርሚን አርጉት፣ ትልቁ ላይ ኤርሚን አርጉት። ርእሱ እንዲታይ ማለት ነው። ርእሱ እንዲታይ ና አይንክ ሰው ገባል። እሳቸው በርእሱ ላይ እንዲያወሩት ሰማን። የጌታ ጸጋና ሰላም ለሁላችሁ ይሆን። ኤርሚ ዳጌ እዚህ ውስጥ ያላችሁ ሁላችሁም ሰላማችሁ ይብዛ። ኤርሚ እስከሚመጣ ድረስ ወግዬ የምትዩ ነገር ካለ ማለት ትችያለሽ። ግን ታብታብ እናድርግ። ታብታቡን ወደ አንድ ሚሊዮን እስቲ ከፍ እናድርግ። ጸጋ ይብዛላችሁ፣ ተባረኩ። ሰላም ልበላችሁ፣ እንዴት ናችሁ? የጌታችን የመድሃኒታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። መነንዬ ዳጊሻ፣ ሆሴ ሰኒ ተናገር ነቱን ርሚሻ፣ እያንዳንዳችሁ ታችም ያላችሁ። ገና መግባቴ ነው፣ አሁን ቤተሰብ ስለሆን ዝም ብዬ ነው ዘው ያልኩት። ዛሬ ማታ ግን ዝም ብዬ ጥያቄ ፈጥርቤ ነበር። በነገራችን ላይ መነንዬ ርዕሱን አይታይ አላወቅኩኝ ስለ ጥምቀት ግን ከሆነ ጥያቄ ያለኝ ለኦርቶዶክሳውያን፣ በተለይ ማቴዎስ እና ማርቆስ ምን እያሉን ነው? ጥምቀት ይቀድማል ነው ማቴዎስ እያለ ያለው? ማርቆስ ደግሞ እምነት ይቀድማል እያለን ነው ወይ ሁለቱን ወንጌላውያን የመልእክታቸውን ማዕከል የቁቀት መልእክት ነው ወይ? ዛጋ ያለው ወይም የመቅደም የመቀዳደም ጉዳይ ነው ወይ? ከሆነ ሁለቱ ወንጌላውያን አይታረቁ ሁለቱ ጸሐፊያን አይታወቁ እና በተለይ ጥምቀትን በተመለከተ ሰዎች ያላቸውን ውዝግብ ከመልእክቱ ሐሳብ ጋር አዛምዶ ቢነግሩን ደስ ይለኛል። ለምን አንዳንዶቹ ይገቡና እንዴት ነው ዳንከው አምኜ ተጠምቄ። አብዛኛው እንደ አርባ ቀን እኮ አይታመንም። አንዳንዱ በአርባ ቀን እናት ያምናልኛል፣ አባት ያምኖልኛል። አንዳንዱ ደግሞ ግግም ብሎ እንዴት ነው ሕፃን አለማመኑን አመኑን የምታውቀው ምናምን፣ እንደዚህ አይነት ዝብርቅርቅ ያለ ያው ትግል አለ። ትግል አለ እና እንደውም መጠየቅ ያለባቸው ማቴዎስ ነው ልክ ወይስ ማርቆስ ነው ልክ ልኩ እንዲገባን ማለት ነው እና እስቲ ርዕሱንም አላወቅኩኝም እንደው መጨረሻ ላይ ዳግዬ ከተናገረው ሀሳብ ከጥምቀት ጋር አያይዞ ጫር ስላደረገብኝ ነው በጣም ይሄን ጉዳይ በተለይ ሲሪየስሊ ሲሪየስሊ ልናወራቸው እንደምንፈልግ ለምን ስለ መዳን ብዙ ትምህርት አላቸው ማቴዎስም ማርቆስም ሉቃስም ዮሐንስም ብዙ በቃ ሐዋርያት ሥራም ላይ ብትሄዱ ድነት በእምነት መሆኑን ማአት የተደራጀ ትምህርት አለ እና ጥምቀትን በተመለከተ እንግዲህ ሁለቱን ጥቅሶች ናቸው እያታገልን ያለ ነው። ስለዚህ ያ ክፍል የግሬት ኮሚሽን ወይም ታላቁ ተልእኮ ላይ ኢየሱስ የተናገረው ስለ ጥምቀት ነው ወይ ስለምንድን ነው? ማቴዎስም ማርቆስም እየጻፉልን ያለውን ብሎ መርመር አድርገው ቆም ብለው እንዲያስቡ ይረዳቸዋሉ ብዬ አስባለሁ። ተባረኩ። ርዕሱን ሳላገኝ ብዙ እንዳልቀባጥር ማለት ነው። እንግዳም መጥተዋል መሰለኝ። አስተናግዷቸው። ወጊ አውሪ ውስ ቀሲስ ናቸው እና ርዕሱ በእርግጥ በሰማንያዱ መጽሐፍ ቅዱስ ላይ ነው ውይይት እያደረግን የነበረው ማለት ነው። ሰኒዬ የማውራት ፈልገች ነው አንድ ቁጥር እየጻፍሽ ነው ከታች ማለት ነው። ያ ሰላም ልበላችሁ ብዬ ነው። በዋይፋይ ስለምጠቀም ከቤት ለወጣ ስለሆነ ወደ ስራ ሰላም ልበላችሁ እና አንዳንድ ታች ጥያቄዎች ስለነበሩ ለነሱ ልናገር ብዬ ነው። ተደጋግሞ የሚጠየቅ አንድ ጥያቄ አለ። ጴንጤነት ሰው የፈጠረው ሃይማኖት ነው የሚል አለ እና የትኛው ሃይማኖት ነው ታዲያ እግዚአብሔር የፈጠረው ሃይማኖት? አንድ ከሰማይ የወረደ አንድ መና አለ። እሱም ከሰማይ የወረደው ኢየሱስ ክርስቶስ ነው። አይሁድነት እንኳን ከሰማይ የወረደ ሃይማኖት አይደለም። እና እንዲሁ ደጋግሞ ይጠይቃሉ። ምን ያክል ሞኝነት እንደሆነ ልነግራቸው ፈልጌ ነው። ክብር ሁሉ ለኢየሱስ ይሁን። ይህንን ከሰማይ የወረደውን ኢየሱስን እንደው ብትቀበሉ፣ የግል አዳኝ አድርጋችሁ ብትቀበሉ ይሻላል። ምክንያቱም ጋኔደን ወይንንም እግዚአብሔር ለፍርድ ሲመጣ በቤተሰብ አይደለም፣ የሰኒ ቤተሰብ የሰኒ ልጆች ብሎ አይደለም አንድ ላይ አድርጎ የሚጠይቀን። ምክንያቱም እያንዳንዳችን በሰራ ነው በደልና በሰራ ነው መልካም ስራ ለየግላችን ነው የምንጠይቀው። ለዛ ነው ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ ተቀበል ሲባል ምክንያቱም እግዚአብሔር የግል ነው በግልህ ነው የምታገኘው። በግልህ ነው ህይወትህን የምታስተካክለው። እዛ በኋላ ነው ላሉት መልካም እንደሆነ ይህ ጌታ መልካም እንደሆነ የምትናገር። መጀመሪያ ግን ራስህን ማዳን አለብህ። ምክንያቱም አየር ለምሳሌ ፕሌን ላይ ሆናችሁ ቅድሚያ እናትና ልጅ እንኳን ተቀምጠው፣ እናትን ነው ቅድሚያ ራስሽን አድኝ ነው የምትባል ለልጇ ሳይሆን፣ ቅድሚያ ራሷን ካዳነች በኋላ ነው ወደ ልጇ ዞር ምትል እና ይህ ደግሞ የህይወት አድን ጥሪ ቅድሚያ ራሳችን እናድን እና ከዛ በኋላ ነው ወደ ሌሎች እንትን ማለት የምንችል። እና በዚህ አጋጣሚ እንደው ከሰማይ የወረደ ሃይማኖት አለ ብላችሁ የምታምኑት ካለ በጣም ስህተት ነው። እግዚአብሔር አንድ ከሰማይ የወረደ አንዱን ልጁ ነው የሰጠን እንጂ ሃይማኖትን አይደለም ልላችሁ እፈልጋለሁ። በጣም ተደጋጋሚ ጥያቄ ታቀርባላችሁ። ሰው የፈጠረው ሃይማኖት ትላላችሁ ጴንጤነት። ሁሉንም ሃይማኖት ሰው ነው የመሰረተው እንጂ እግዚአብሔር፣ አንድ ሃይማኖት አንድ ጥምቀት ነው ያለ። እሱም በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመን ብቻ የሚገኝ ድነት ነው። ታስታውሱ እንደሆነ በቤተ መቅደስ እያስተማረ እያለ ጌታ ኢየሱስ መጡና ደቀ መዛሙርቶች እናትና አባትህ ወንድሞቹ ይጠሩሃል፣ ሲሉት ማናቸው እናትና አባቴ ማነው ወንድሞችስ? ወንድሞችስ ይልቁንስ የእግዚአብሔርን ቃል የሚያከብሩ በእውነት የኔን ቃል እየሰሙ ከእግዚአብሔር ጋር የሚታረቁ እነሱ ናቸው፣ እህቶች ወንድሞች ብሎናል እና ጌታ ኢየሱስ ክርስቶስ እህት ወንድም ትፈልጋለህ? ቤተሰብ ወን ትፈልጋለህ? ወደዚህ ጌታ ተጠጋ እንጂ እንደ ሃይማኖት እንደ ሃይማኖት ከአይሁድ ሃይማኖት የሚበልጥ ምንም ሃይማኖት በዚሽ ምድር ላይ አለ ብትለኝ እኔ አልሰማህም እኔ አልሰማህም። ምክንያቱም እኔ እየኖርኩት ስለሆነ ነው። እና ሰው ያመጣው ሃይማኖት፣ በስንዴ የመጣ ሃይማኖት እያልክ ብዙ ነገር የምትጽፍ ወንድሜ፣ በተለይ አንድ ልጅ አለ፣ በጣም ያስቀኛል። ሰው የመሰረተው ሃይማኖት እኛ ሃይማኖት አይደለም እዚህ ላይ ጌታ ኢየሱስን ነው፣ ህይወት ነው፣ የህይወት ጥያቄ ነው፣ የነፍስ ጥያቄ ነው። ነፍስ በጌታ ኢየሱስ ክርስቶስ አዳኝነት ካላመነች በቃ የታወቀ ነው፣ ሲኦል ነው ቦታ። ከዚህ ሲኦል ውጡ ነው። በምድር ላይም እንደው ረጋ ያለ ህይወት ኑሩ። በእውነት ሁላችን እኮ የተረጋጋነ ሁላችን እርፍ ያልነ በምድር ላይ እንኳን በኢየሱስ ስለሆነ ነው ያረጋጋን። ይህ መንፈስ ቅዱስ ስላለ ነው እንጂ ሁላችንም ተቅበዝባዥ ነበር። ነው ጌታ ኢየሱስ ዘጠና ዘጠኙን አስቀምጦ በመልካም ስፍራ ነው ያስቀመጠ። በመልካም ስፍራ አኑሮ በሱ ያመኑትን ስለሚተማመንባቸው በሱ የሆኑትን ዘጠና ዘጠኙን መልካም ቦታ ነው ያስቀመጣቸው። ትቶ የሚለው ደግሞ ትምህርት በጣም ስህተት ነው። በትኖ የሚመጣ እግዚአብሔር የለንም አንዷን እኔን የተቅበዘበስኳትን ሰኒን ሊፈልግ ሲመጣ እነዛን ዘጠና ዘጠኙን በመልካም ፣ ምክንያቱም በሱ ያመኑት ናቸው። እነዛ ዘጠና ዘጠኙት በሱ በሱ ጉያ ውስጥ ያሉ ናቸው። ማንም ሊያወጣቸው የሚችል የለም። ወደ እኔ የመጡትን ማንም ሊያወጣቸው አይችልም ይላል እና ቃሉ እና እኔን ሊፈልግ ሲመጣ ያመልካም የሆነው ጌታ ከምቅበዘበዝበት የህይወት አካሄድ የህይወት ጎዳና ሲወል ከሆነብኝ በምድር ላይ ሲወል ከሆነብኝ፣ እኔን ሊያደን ሲመጣ ራሱን አሳልፎ ሰጥቶ ነው። ራሱን ደሙን አፍስሶ ነው። ስለዚህ ከመቀበዝበዝነት እንኳን በምድር ላይ ያወጣል ጌታ ኢየሱስ። ሰው በመሆኑ እንኳን ያዋጣናል፣ ሰው በመሆኑ ፍጹም ሰው ፍጹም አምላክ የሆነው እግዚአብሔር እግዚአብሔር ወልድ እና በምድር እንኳን እረፍት ታገኛላችሁ። እረፍት ያገኘ ነው እኛ በኢየሱስ ነው። ተቅበዝባዦች ነበርን፣ አንዱን ይዘን አንዱን የምንጨብጥ አንዱን የምንለቅ አንዱን የምንጨብጥ እንደዚህ አይነት ሰዎች ነበርን። እና ይህንን ጌታ በእውነት ተቀበሉት እንላለን። በምድርም እረፍት ነው። በሰማያዊም ስፍራም የባረከን እግዚአብሔር በክርስቶስ ኢየሱስ ብቻ ነው። ሰማያዊ የሚባል ስፍራ አለን፣ ቦታ አለን ሀገር አለን ሀገር አለን ሀገር አለን። ይገርመኛል። እኔ በእውነት ለእኔ ስፍራ ለእኔ ስፍራ